አሰላሙአሌይኩም ረህመቱ ላህ ወበረካቱ። ወደና የተከበሯቸው የቻናዴ ቤተሰቦች እንደምናባቸውን የደናነኛ አልሐምዱልላ። ዛሬ በአድስ ነገር ከቸውብያለው። እንግዲህ ሰይድ ሶስተኛ ሚውስት ላገባ ነው። ዋደ ስመየና ዩን ሊተዋቸው ነው። ሌላ ደግሞ ናዲያ ታገተች። ማናሳገታት የሚለውን አብራችን ከቆያችሁ እነግራችኋለሁ። ላይክ ሸር ሰብስክራባ ያደረሰ አበረታቱኝ ሀዋይቦች ማለት ነው። እና ዛሬ በአዲስ ነገር ከቸው ብያለሁ ማለት ነው። ሰኢድ እንግዲህ አመሻሹን ማለት ነው፣ ትናንት አመሻሹን ቪዲዮ ሰርቷል ማለት ነው። አዩም ብዙ ሰው ከፈነከተይ ከደበደበች በኋላ ሱመያም ጉዱን ካየችለት በኋላ እንግዲህ ቢዛን ማለት ነው፣ ላገባት ነው ብሏል ማለት ነው። እኔ እንግዲህ ሁለታቸውን ምርግፍ አድርጌ ሌላ ሚስት ሶስተኛ ማግባት አለብኝ ብሏል ማለት ነው። ጉድ ጉድ እስከ ሁድ ሂዷቸኋል። እንደዚህ ነው ወንዶች፣ ወንዶች ምን ይሻላችኋል? እና እንግዲህ ሱመያ ምን ትል ይሆናል? አዩ ሲሄን ጉርስ ስትሰማ በአፍንጫ ደም እንደዛ ቡልቅ እንዳደረገቻት ሁሉ ልገላቱም ትችላለ። የጓደኛ ማለት ነው ሁለተኛ ደግሞ የአዩ ጓደኛ ነች። እዛ ላይ ደግሞ ሰውዬ አንድ ሀገር እዛ ላይ ኧረ ሰኢድ ሰኢድ ማለት ነው ከምርም እንዲ ቆም ብለን ካየረው ማለት ነው የሆነ ነገር ነክቶታል፣ ወይንስ ልቡን አሰስ አድርጎታል፣ ወይንስ ምን አጋጥሞት ነው? ትላላቸው እዛ ልጆችን አስሷል፣ ዝህችኛ አለች፣ ሌላ ሶስተኛ ደርቦ ምን ሊያደርጋቸው ነው ማለት ነው? እኔ እንጃ። ሀቅ አለሽ ምናምን እያለች ነበር ሱመያ ማለት ነው። አንቺ ጀግናነሽ እኔ በቃ አዩ በእንደዚህ ስደበድበኝ አንቺ አድንቄሻለሁ። እሱ መያጀግናለሽ ራስሽ ማምለጥሽ ምናምን እያለች ነበር ማለት ነውዩ አዩ ማለት ነው አዩ እኮ ማለት ነው ሰኢድን ራሱ እንጂ ያለህ ማለት ነው። ካገኘች ትገላለች እና ዋልህ ማለት ነው ራስን ጠብቅ ማለት ነው። እንግዲህ አዩ ሰው በመደብደብ ቁጥራ እንደሆናለይ ማለት ሸይጣን የተጠጋ ሰኢድ ደግሞ ሴት እያማረጠ ነው ደግሞ ሌላ ቀለበት አደርጋለሁ ብሎ ቀለበት አድርጎላታል። አገባለሁ፣ እሁድ ሰርጌ ነው ብሏል ማለት ነው። እሁድ እንደሚጋቡ ቀን ቆጥሯ ቆርጧል ማለት ነው። እንግዲህ ሰርጋቸውን ለመብላት ያው ቀን ማለት ነው። ሱመያ ጽናቱን ስጥ። ሻዩ ጽናቱን ስጥ ሱመያ። አላህ ለልጆቿ አፍያ ጤና ሰጥቷት ልጆቿን የምታሳድግበት አቅም ይኑራት ይስጣት ነው የምንለው። እንግዲህ ሀይዞች ልንላት ይገባል ማለት ነው። ሌላ ቻናል ስለከፈተች ሌላ ከፍታ ላይ ማለት ነው። ያንን ሰብስክራይብ ማድረግና አበረታታት ልጆቿን ታሳድግበት ማለት ነው። ውዶች፣ መቼም የአረብ ሀገር እህቶች ተረግመናል እኛ ተረግመናል። ኢትዮጵያ ስንገባ ትዳር አያምርልን ኑሮ አያምርልን ነገር በቃ ድሩ ተስፋ ያስቆረጣችኋል ማለት ነው። ኢትዮጵያ ስንገባና እንደ ሱመይት ሁሉ ነገር አምሮልሽ የመንም ቢሆን ደስ ብሎች እንደምትኖሪ ተስፋ አደርጋለሁ ማለት ነው። እንግዲህ ሶስተኛ ሊያገባ ተዘጋጅተዋል ሰኢድ። እንግዲህ ሰርጉን ለመብላት ተዘጋጅተናል እንመጣለን ማለት ነው እና እና ናዲያ መናገታት በሽጉጥ እያስፈራሯት ነበር ማለት ነው። ይሄንን የሰራት እንግዲህ ፕራንክ አደርጋለሁ ብሎ እንትና ነው ማለት ነው። ሚፍታህ ልጅ ሚፍታህ እንግዲህ አሳግቷት ነበር ማለት ነው። አሳግቷት ሩ ስትል ነበረ በሽጉጥ እያስፈራሯች ነበር ማለት ነው። ናዲያ እንግዲህ ሴት ልጅ ሳቃላችሁ የሆነ ጥቃት ሊደርስባት ሲል ቶሎ የመደንቀጥ ባህሪ የሆነ ቦታ ራሱ ውርማ ብገባ የሆነ ነገር አደጋ ቢደርስባት ራሱ በቀልድ ምክንያት ቢተኮስ ራሱ ራሴ ወይ ፍሬ ቢኖረው እች ልጅ ድሞት ትችላለች ማለት ነው። በማይቀለድ ነገር አትቀልዱ፣ በህይወታችሁ አትቀልዱ። ተው ሲሏቸው ይብስባቸዋል። ስለዚህ ሆኖም ግን በራሳቸው ላይ አትቀልዱ ማለት ነው። ጥቃ እንትን ጉዳት የሚያደርስ ነገር አትፈጽሙ። ለእኛ የሚያስተምር ነገር ብዙ ነገር አለ ማለት ነው። ተጋቡና ፍቅርን ስበኩን። ተጋቡና እንዴት እንደምትተዛዘኑ አሳዩን። በካሜራ ብቻ ሳይሆን የእውነትን ኑሯቸውን አሳዩን ማለት ነው። ካልሆነ ይሄ ካሜራ እኮ የውሸት ዓለም ነው ማለት ነው። የውሸት ዓለም ሁሉም እየኖረ ነው፣ ሳይስቅ እየሳቀ በቃ የሌለውን ያለው አስመስሎ እየኖረ ነው ህዝቤ ማለት ነው። እና የኢትዮጵያ ኑሮ ያው ይታወቃል። ስለዚህ እናንተ ደግሞ ያንን ነገር በተግበር አሳዩን እንጂ እንደዚህ ሰውን የሚያስጨንቅ የደም ግፊት ያለበት የልብ ድክመት ያለበት ሰው ጸጥ የሚያደርግ ነገር ፕራንክ አትደራረጉ ማለት ነው። ጭካኔ ጥሩ አደለም። በቃ እና እንግዲህ እኔ ምን እንደምል አላውቅም ማለት ነው የኛ ዩቱበሮች ሙስሊም ዩቱበሮች ማለት ነው ድንበር ከማለፍ ተጠንቀቁ ነው የምለው። ምክንያቱም ከጥቅሙ ጉዳቱ ይላል ያገሬ ሰው። አላህ በሀቅ ላይ ያጽናን፣ በሀቃችን ላይ ያጽናችሁ ነው የምንለው። በሀላል ተጣምራችሁ በሀላል ምስሩ አለህ ያድርጋችሁ። ያው እንግድ አይን የበዛበት ነገር ጥሩ እንደማይሆን ታውቃላችሁ። እና ተጋቡ ነው የምለው ተጋቡ አላህ በሀላል ሊያገናኛችሁ ነው የምለው ናዲያና ሚፍታ እንግዲህ ውድና የተከበራቸው የቻናል የቤተሰቦች ለነበረ ቆይታ ከልብ እያመሰገንኩኝ ሰላም ለሀገራችን ለህዝባችን ይሁን። በሌላ ቪዲዮ እንገናኛለን። ማምሻችንን ሰላማችሁ የብዛ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ላይክ አይረሳ ሰብስክራይብ አድርጉ።